ሰላም ሰላም ቤተሰብ እንዴት ዋላችሁ? እንዴት አምሽታችሁ? እንዴት ናችሁ? በእያላችሁበት በካላንደር ብቻ ሰላማችሁ በዚህ ትርፍርፍ ይበል። ዛሬም እንደተለመደው ከቤት ወጣ ያለው ምርጥ ቦታ ነው የማሳያችሁ እና ያላችሁ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ላችኋለሁ እንድታበረታቱኝ። ኧረ የዛሬ ውሎየን አስጎበኛችኋለሁ። እሁድ እሁድ ያው ወጣ ወጣ ነው ብያቸዋለሁ ዛሬ ደግሞ ወጣንበት ቦታ በጣም ነው ደስ የሚለው ነው። በጣም ሞል ነው በነገራችን ላይ ማለት ነው ሞል። ያው ለራሴ ለአንዳንዴ ለመቅረጥ እኮ እሸማቀቃለሁ። የምር ከባድ ነው። ከላይ ወጥቼ ነው የምቀርጸው። ሆነ ያው እንግዲህ አዲስ አመት እየመጣ ስለሆነ እንደዚህ ነው ማለት ነው። የባኑ ግራው ምናምኑ ትንሽ ካሜራው ድብዝዝ ብሎብኛል። ራሴን ደግሞ ላሳያቸው ሽክ ብያለሁ ወይ ሽክ ሽክ ብያለሁ አይደል? ያ ወጣ ብለናል ዘንጠናል ነው የሚባለው ባጭሩ እና ውዶቼ ማሮቼ ይህን ይመስላል እንግዲህ ዛሬ በደንብ እንደምትከታተሉኝ ተስፋ አድርጋለሁ። ጨረሻ ተከታተሉ ማለት ነው። ምርጥ ምርጥ ቦታ ነው የማሳያችሁ፣ ወይ በየጊዜው እየቀያየ የሀገራችንን ብቻ የምኖር አሁን የምኖርበትን ሀገር ነው ያም ሀገሬ ነው። ባለፈው የማሳያችሁ ማለት ነው የህንዱም ሀገር ያው ስለምንዞርበት ሀገራችንን ይህም ደግሞ ሀገራችን ይህኛው አንደኛ ያው ቃል በገባላችሁ መሰረት እንደዚህ አሳያችኋለሁ። ከታች የልብስ እንትና ሰዎቼ ከኋላ ነው ያሉት። ያኔ ሰዎች እኮ አሉ ተሰተ ሰዎች ጋር ናቸው ግን ልጆች ይዤ። ሴትዮዋ ዛሬ ደስ ብሏታል ቅረጭ ያለችኝ፣ ምን አስባ እንደሆን አላውቅም። ለውትሮ እኮ እረ ምንድና ወዴት ነው ትላይ ነበረ። ዛሬ ግን በደንብ ቅረጭ ያለችኝ። ማሻላ እድሜሽን አርዝመው ብዬ ዕድሜሽን አርዝመው የኔ ውድ ማዳም ብዬሽ ዛሬ የተፈቀደልኝ ናቸዋለሁ። የፈለግሽውን ቅረጭ የፈለግሽውን ማድረግ ትችያለሽ አለችኝ። እኔ ምን አውቃለሁ ነው እንዲያው ምን አስበሽልኝ ደግ ነገር አልኩና፣ አንዳንዴ ጥሩ ሲሆኑላችሁ ያው በሽታቸው ሄድ ሲሉ ጥሩ ሰው ይሆናሉ። ደሞ በትንሽ ነገር ክልስ ያደረጉታል ማለት ነው ስንት አመት የለፋችሁበትን ነገር በትንሽ ነገር ክልስ ጭልጥ ያደረጉታል እና እና ይህን ይመስላል ልጆች፣ ማሮቼ ዘና እንደምትሉበት ተስፋ አደርጋለው። ዘና እንደምትሉበት ተስፋ አደርጋለው። እዚህ ይመስላል ማለት ነው። ታውቃላችሁ ግልጥ ማለት አልወድም። ለምን ትሸኮኛለች ለምትልል፣ እኔ መገላለጥ አልወድም ይቅርታ። ጋር ለሴት ልጅ ልብሷን ክቡር ነው እያቸዋለን ሁልጊዜ የሚለውን ነገር ማለት ነው እና ብዙ መገላለጥ ነው

እነሳን እየጠበኩ ነው ያለሁት፣ እና አንዳንዴ ወጣ ስትል ቪዲዮ ስሩ እነት እንዴ አኛ ሁን ሁን አሁን ወደ ወደ አሁን ያው ነው መጫወቻ ቦታ አይደለም። ውጭ ወጥተን ነው ማለት ነው። ለምሳ ውጭ ሲላቸው ሞል ወጥተን ነው

የምን የሶስት አገር ምግብ ነው የምንሰራው፣ ላቸዋለሁ የምን የምን የምትሉ በቃ። እና ስለዚህ ምግብ መስራት አትቼም አስሜ ምናምን ለምትሉኝ ሰዎች ስለዚህ ሁሉም የእራሱ አመለካከት አለው። ሁሉም የእራሱ የሚያለው እንደዚያ አትበሉ፣ በርቼ በሉኝ እንጂ አትቼም፣ ምናምን ምናምን ስትሉኝ እኔ እራሱ የሌላ የተ- የተለየ ስሜት ነው የሚሰማኝ። ለምን ሰው አትቼም አይባሉ? ሰርች ያለሽ ጎበዝ ነሽ ነው ባይ ቢሆን እንኳን ማለት ነው። አት አት ያው ቢሆን አስተያየት ለመስጠት ነው ኮሜንት ይጣፉ ማለት ነው። ግን ሞራን የሚነካ ነገር አትናገሩ። የምር ሁሉም የየራሱ አመለካከት ስላለው ማለት ነው። አሰራርም አለው ነው ካንዱ ቤት አንዱ ቤት አሰራሩ የተለያየ ነው። ያው ባለፈው የሰራው ብረኔ ላይ በቃ ይህ የታክስ ሴት የከሌ ማለት አልፈልግም ሙያ ያለ ምናምን ለምትእ የራሴ ራሴ አውቃለሁ። ሰው ነግሮኝ አይደለም የምሰራው እኔ አርባገር ጥርሴን ነቅዬ ያበቃልኩበት ነው። ስለዚህ አስተምራለሁ እንጂ ነው የሚባለው። እና በየቤት የተለያየ ሙያ ነው ያለ፣ በየእንትናችን የተለያየ ባህሪ ነው። እንደዛ ብላችሁ መደምደም አይቻልም። የሰው ልጅ ማለት ነው መደምደም አይቻልም። ሰምታችኋል ሰምታችኋል። ለማንኛውም ምን ይመስላል? አሁን ልብስ ነው እና ውስጥ ላይ ያኔ እና ትንሿ ቁጭ ብለን ነው ውጭ ላይ ቆሜ ነው የማወራቸው ከልብሴ የኋላ ሱቃል ማለት ነው እና የኔ ድምቀቶች የኔ ውዶች የኔ የስድስት ስጦታዎች እወዳቸዋለሁ አካባቸዋለ

ነው እንትን አካለ ነው ማለት ነው። ሙሉም በሙሉ ጨረስ ነው ፍሬ ነው የምር። ወደፊት ፊት እንዳልቀርጥ ከፊት ሰዎች ከፊት ስላሉ የተቸገርኩበት ነገር እየወጣ ነው። በነገራችን ላይ ወደ መኪና እንገባ። ትንሽ ነው የቀረው። ይኸው ከውጭ እየወጣ ነው መኪና

ራሴን እየቀረጽን ነው። ሰዎች ከፊት ነው ያሉት፣ ሰዎቼ ከፊት ነው ያሉት። ምሳችንን በልተን ጨርሰን፣ ምግባችንን በልተን ወጣን ማለት ነው። በደንብ ያሳያችሁ በደንብ ነው